አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ቡድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንግዲህ ዛሬ ሽላችሁ የመጣሁት ተወዳጁና ብርቅ በጣም ደስ የሚለው ዱዓቸው ሙስተጃብ የሆነበትን አረፋ ቀን ዛሬ ዘጠነኛ ቀን ነው። ዛሬ የመጨረሻው ዘጠነኛ ቀን አረፋ ይባላል ማለት ነው። እንደምታውቁት ዙልሕጃ አስር ቀናቶች የጾመ ሰው እንዲሁም የመጨረሻዋን ቀን በተለይ የጾመ ሰው ያለፈውን የአንድ ዓመቱ ወንጀሎ እና የሚመጣውንም የአንድ ዓመቱ ወንጀል ያብሳል ይላሉ እና

መላይኮች በምድር የሚወርዱበት አላህ ሱብሃነሁ ወተዓላ በምድር የሚወርድበት በቀን ምድር የሚወርድበት ቀን ነው። ዛሬ በጣም ለየት ያለና በጣም ከባድ የሆነ ቀን ነው ዛሬ ሁላችሁም ወደ አላህ ተመልሰን አላህን እያወሳን ዚክሮችን እየዘከርን ቀኑን እናሳልፍ ማለት ነው። አላህ እጃጆችንም ጃቸውን ይቀበላቸው በሰላም በደስታ ሳቅ ወደ ሀገራቸው ይመለሱ፣ ኢንሻአላ እኛንም አላ ስብሓን ወተዓላ ይህንን ቀን ይወፍቀን። ሁላችሁም ዱአ አድርጉ። ነገ አረፋ ነው። እንግዲህ ዛሬ ነገ ዒድ ነው። ዛሬ ዋናው የአረፋ ዘጠነኛው ቀን ነው። ሁላችሁም ዱአ አድርጉ።

እየዘከራችሁ አላህን እያወሰን እናሳለፍ ነው ምለው፣ ውድ ተመልካቾቼ በጣም ከባድ ቀን ነው። የዛሬው ቀን ሊያልፈን አይገባም ማለት ነው። ሁላችሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ እያረጋችሁ ላይክ፣ ሼር እያረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉ ቻናሌን በትህትና እጠይቃችኋለሁ ማለት ነው። የዛሬው ቀን በጣም ከባድ ነው። እኔንም በዱአችሁ

እንዲሁም በሰው ሀገር ላይ የምንረፋ እንዲሁም የምንከራተት ሰራተኞች አልፎልን በሀገራችን አረፋንም ጾማችንንም እየጾም ዱአችንንም እያደረግን ከቤተሰቦቻችን ነጻ ሆነን የምናሳልፍበትን ጊዜያት፣ ቀናቶች ያምጣልን። ውድ የተከበራችሁ የሰአዲት ቻናል ቤተሰቦች ሁላችሁም ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉኝ በትህትና ጠይቃችኋለሁ። ይህ እንግዲህ ከይማ ይባላል። ሁጃጆች ዜ ነው እየተከራዩ የሚገቡበት የከይማ ይባላል ማለት ነው። ዛው ሀጅ ቦታ ላይ መካ ላይ የሚገኝ ቦታ ነው ማለት ነው። ከይማ ይባላል። ተመገብ እንግዲህ ከመስጂዱ አጠገብ ምናምን ነው። በጣም ነው ደስ የሚለው። ድሮ ጊዜ ሁሉም ሰው ዝም ብሎ በየቦታው እያደረ ምናምን ሀጅ ማድረግ ይችል ነበር። አሁን ላይ ግን በጣም ሸደድ ሆኖ ጠብቋል ማለት ነው። ዝም ብሎ ሀጅ ማድረግ ምናምን አይቻልም። በጣም እያጠበቁ ነው። አላህ ስብሃነወተዓላ ቀለል አድርጎልን፣ እንሻአላ ደግሞ እኛንም በልጎን፣ አላህ እንግዲህ ሀጅን እንዲወፍቀን ሁላችሁም ዱአ አድርጉ። አላህ ይወፍቀን ያ ረብ አላህ የወጡትን ሀጅ ሊያደርጉ የወጡትን ሀሳባቸውን ሁሉ ይቀበላቸው፣ ዱአቸውን ይቀበላቸው። እኔም ትንሽ ሞኛል፣ ዱአ አድርጉልኝ ነው። ሌላ ይሻለኛል እና ሁላችሁም ዱአ አድርጉ። አላህ ይተቀበል ምንና ተወደዳችሁ ተመልካቾች አላህ ይጠብቃችሁ፣ በያላችሁበት የዓለም ዳርጃ ሀገራችን ሰላም ትሆነልን፣ ህዝቦቿም ሰላም ይሆኑልን ማለት ነው። ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ተመልከቱ። እንግዲህ የአላህን ቤት ለመጎብኘት አላህን ምን ያክል ያ ሙስሊም ማለት ይህ ነው። ነአም አዋያችሁ

አስተዒኑ ብሶብሬ ወሶላ ሶላትና ሶብራችን አድርገን ወዲያ አላህ ተመልሰን አላህን እናውሳ። በአይነኝ እንግዲህ እንሻ አላ ሁላችንም ስተተኞችን ተመላሾችን ይወዳል ማለት ነው። ሁላችንም አላህን እናውሳ። ዲናችን ደግሞ ምን እንደሆነ ማወቅ አለብን። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ ሀጃቸውን ይቀበላቸው። እኛንም ደግሞ አላህ የወፍቀን። አላህ ስብሓነ ወተዓላ ወንጀላቸውን ከሰረዘላቸው፣ ዱዓቸውን ከተቀበላቸው፣ መልካም ስራቸውን ከጻፈላቸው፣ ደረጃቸውን ከፍ ካደረገላቸው ባሪያዎች በለን። ጉሉ አሚን። አላሁመ ንስአሉከ ብኸይር ያ ረብ። ሁላችሁም ዱአ አድርጉ። በዚች ቀን ልታልፋችሁ አይገባም። ይህ ሁሉ ሰው ወደ የት እየሄደ ይመስላችኋል? የአላህ ቤት ለመጎብኘት ነው ማለት ነው። እና ስብሓንላህ፣ እስልምና ማለት ከባድ ነው። እስልምና ማለት እንግዲህ ሁላችሁም ታውቃላችሁ። አልሐምዱሊላህ አለ ኒዕመል ኢስላም ሙስሊም እያደረገን ጌታ ምስጋና ይገባው ለፈጣሪ፣ በፈጣሪ ላቅ ያለ ምስጋና ይገባው ማለት ነው። አልሐምዱሊላህ ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር እያረጋችሁ ቤተሰብ እየሆናችሁ ተቀላቀሉ። ያው ዛሬ ድምጽ ቀንስዋን እስከ ዛሬ ይጮህባችሁ ነበር። ራስ ይናሙኛል በጣም አልሐምዱሊላህ። አላ ኩሊ ሐል